ኦዛርጎ ነው፣ ኦዛርጎ ያው፣ ለዚህ ጋር ፕሌይ እያረገው ያለው እያጫወተው ያለው ይሄ ባረንጓዴ ያለው ነው። ተረድተኛ? ልደት፣ ይሄ ማለት እሱ ላይ የሚልከው ነው፣ እራሱ የላከው ነው። አዎ፣ ወንድሜ ላከልኝ፣ ወንድሜ እየደወለ ነው ብሎ ነው አይደል ያሰማው። አልተረዳችሁኝም? የገደሉት በቅዱስ ቁርባን ነው የሚለው። ይሄ በጣም ወንጀል ይሄ ነውር ነው ጭምር እንጂ ይሄ ነውር ከነውርም በላይ ነውር ከውሸትም በላይ ውሸት ነው። ነው ይቀልዳል በኢየሱስ ክርስቶስ። አረ እንደዚህ አይነቱን በደንብ ማጋለጥ ነው። በስጋው ደግሞ የዘላለም ሕይወት በምናገኝበት በቅዱስ ሚስጥር በኢየሱስ ክርስቶስ ይሄ ምንድን ነው የሚያሳየው መሰላችሁ? ቢሞከር ቢሞከር ቢሞከር በምንም አይነት መንገድ ማለት ነው። በምንም አይነት መንገድ ቅዱስ ቁርባንን ሐሰተኛ ማድረግ ስላልተቻለ ስላልተቻለ መጽሐፉ በጣም ግልጽ ግልጽ የሆነ በእርጋታ ጥቅሶችና ትምህርቶች ስላሉት ዘ ኦንሊ ኦፕሽን ያለው በዚህ አይነት መንገድ ያውም አረ በጣም ነውር እኮ ነው። እጅግ በጣም ነውር ነው። በጣም ብዙ ነገር ልትዳፈር ትችላለ። በጣም ግን ቅዱስ ቁርባንን ለማራከስ ገዳይ ነው፣ ህይወት ሰጪን ነገር ገዳይ ነው እስከ ማለት ድረስ መድረስ ማለት ለራሳቸው ፍርድን ያከማቻሉ እንዳለው፣ እጅግ በጣም በጣም አደገኛ አደገኛ ጥላቻ። እነዚህ ሰዎች እነዚህ አይነት ስራ የሚሰሩ ሰዎች ሳያስቡት እጅግ የሚጋጩት በጣም ከትልቅ ነገር ጋር በነገራችን፣ በጣም ከትልቅ ነገር ጋር ዓላማው ቅዱስ ቁርባንን ማጠልሸት አንድና አንድ የገባኝ ነገር ዓላማው ቅዱስ ቁርባንን ማጠልሸት ነው፣ የቅዱስ ቁርባንን ትምህርት አሰተኛ ማድረግ። ይሄ እኮ በጣም ነው፣ እርኩስ ነው፣ በጣም ያሳዝናል። ከዚህ ጋር በተያያዘ ትልቅም ወንጀልም ጭምር ነው ገብቷል። አሁን ቤተክርስቲያን ልታድን እንጂ ሰው ለመግደል ክቡር የሆነውን የክርስቶስ ኢየሱስን ስጋ አንስታ አትሰጥም እና በህግ ራሱ መጠየቅ የሚቻልበት ነገር ነው ለሚባል አፋችን እንደመጣልን እንደተነስተን የሆነን ትልቅን ቤተ እምነትን ሀገር የሆነችን ቤተ እምነትን ስሟን ማጠልሸት ወንጀል ነው እና በህግ ራሱ መጠየቅ አይችልም ወይ እንዴ ቅዱስ ቁርባን ገደለ ሲባል ማስረጃ አለ ወይ በማስረጃ ነው ወይ እያወራ ያለ ወይ ይሄ ነገር በህግ መጠየቅ አይችልም ወይ ልደት እና ለማንኛውም ይሁን እስኪ እንዴት ናችሁ ሰላም እንኳን ደህና መጣሽ ኧረ በስመ አብ የጠፋ ሰው የጠፋ ሰው የጠፋ ሰው ልደትዬ እንዴት ነሽ ደህና ነኝ አለ ምነው ጠፋ አልተመቸኝም ለዛ ነው በጣም ሰላም ነው እንዴት ነሽ ደህና ነኝ አለ ሁሉ ሰላም ነው አይደል አለ እግዚአብሔር ይመስገን እግዚአብሔር ተመሰገነ አለ መች ነው የምትመለሳ? መች ነው የምትመለሰው? ኔትወርኬን አስተካክዬ በደንብ እመለሳለሁ። ትንሽ ነውነው ማታ ማታ፣ ለዛ ነው በደንብ እንማማራ። አና አፖሎጂቲክስ አለህ ግን በኢየሱስ ክርስቶስ የት የጠፋው ልደት? በሰላም ነው። እዚህ ለሊት ነው እኛ ጋርና ድምጼ ትንሽ ጎረና ለመሳል እኛ ጋር ስምንት ሰዓት ነው፣ ሌሊት ነው። ኦኬ ለምን እንደቆየው ጠይቀኝ እ ለምን ደቀኝ የቀለሜ ቪዲዮ ያው ውሸት ስለሆነ መነሻው ቪዲዮን ድጋሜ ሊያው ብዬ ያየሁት ነበርና። ኦኬ ያላስተዋል ነው ትልቅ ውሸት አገኘው ቀዳሜ መክፈት ትችላለህ። ቪዲዮም ያላችሁ ሰዎች የአባታችን ሞተ የተባለው ያቆንኮነ ቪዲዮ አለኝ። ሞተ የተባለው ቪዲዮ የእሱ የእናንተው የሚል ዩቲዩብ እንትን ላይ ነው ቪዲዮ ዛሬ አለ። ቪዲዮ ላይ ነው የእናንተው የሚል ዩቲዩብ ግባ፣ ዩቲዩብ ላይ ግባ። ከታች ጻፍለት ሊንኩን፣ ያው ልጽፈው ነው። የእናንተው የእናንተው ቻናል እሺ በአማርኛ ስጽፎ አልመጣለኝም። ሌላ ስልክ ያላችሁ ሰዎች ልታሳዩ የምትችሉት ካለ ላስገባችሁ። እንዲ እንቀሰቀሳሉ። አልመጣለኝም። ሌላ ስልክ ያላችሁ ሰዎች አላችሁ። ይኸውልህ፣ ልደት ምን ላሳያችሁ ነው መሰለህ፣ ቪዲዮን ሰምታችሁታል እንደ ሌሎቹ እኔ ብዙ አልሰማሁም። መረጃ ይልኝ ምን ያል የተንጫጨበ ነገር ነው። ምን ብዙ አልተረዳሁትም እንደተፈጠረ። በቃ ድምፁን ላከልኝ የሚለው ወንድሙ ነው፣ የሆነ ወንድሙ ነው ድምፁን የሚልክለት ኦኬ። እና ቴሌግራም ላይ ደግሞ ልብ ብለህ ከሆነ አንተ የምትልከው በቀኝ በኩል ነው፣ ባክግራውንዱ አረንጓዴ ነው የሚሆነው ሌላ ሰው የሚልክልህ ደግሞ በግራ በኩል ነው ባክግራውንዱ ነጭ ነው የሚሆነው። ትዝ ብሏል። አንተ ስትልከው ምንድን ነው የሚሆነው? በአረንጓዴ ባክግራውንድ በቀኝ በኩል፣ በቀኝ በኩል። ሌላ ሰው የሚልክልህ ደግሞ በግራ በኩል በነጭ ባክግራውንድ ነው የሚሆነው እና ተላከልኝ ብሎ የሚያሳየው ቪዲዮ እሱ ራሱ የቀዳው ነው። እሱ ራሱ ለሌላ ሰው የላከው ነው። እሱ ላሳያችሁ ነበር። ቪዲዮ ሚከፈት ነበር። ምርጥ ሁለተኛ ስልክ ያላችሁ ሰዎች ይላችሁ ምን ልደትዬ፣ ዲያቆኑ ግን ሞተ የተባለው ዲያቆኑ ግን የእሱ ግን ቪዲዮ አለኝ። ቤተክርስቲያን ሆና ራሱ አስደረው ዲያቆኑ ሞተ የተባለው ቆይ ቆይ ብናየው በጣም ደስ ይለኛል። እሺ ኢንቫይት እያደረግኩት ነው። እስኪ የሆነ ልጅ ቢኑ የሚለው ኦኬ፣ ላተለቀና አሁን ያለውን ልታሳየን ከቻልክ። እሺ ስሙን ይንገረኝና፣ ልጻፈው። አናፖሎጂቲክስ ንገረው፣ እስኪ አዶ ዘመገለጥ ንገረው። አናፖሎጂቲክስ ሶርች አድርግልኝ። የእናንተው መንፈሳዊ ቱዩ የእናንተው፣ አይ በአማርኛ በአማርኛ ኦኬ፣ ይመጣል በዛ መሰለኝ። መንፈሳዊ የትኛው ነው? አዎ ይሄ መሰለኝ። ንገረው እሱ። የትኛው ነው? አናፖሎጂቲክስ አለ። አሳዛኝ ዜና ነው ነው። አሳዛኝ ዜና ነው። እኛንም ሊገሉ ነበር፣ ግን ጌታ አተረፈን። ጌታ አተረፈን። ጌታ ረዳን እንጂ ብዙ ጉዳይ አለ። ብዙ ገና ገና ብዙ አውርተን ማንጨርሰው ብዙ ጉዳይ አለ። ወንድሞች ኦርቶዶክሳውያኑ ቤት በነበረው የአገልግሎት ጊዜ አልፉታን ያተረፈ እና ወዳጅ እንደነበረ የሚመስልበታል። ቀድሞ ቤቱን ከንጹ ወንጌል ይልቅ ሌሎች ተረታር ተረቶች የሚበዙበት እንደሆነም ነው ማበር የሚደመጠው። ወንድማችን ሳሳናትነውና አሳልፍ ድምፁን አጥፋ። ድምፁን ቀንሰውና ትንሽ አሳልፈው። ድምፁን ድምፁን አጥፋው፣ እንድትሰማኝ። አሁን አሳልፉ። ስንዴ ቃል ይላልከው ዝም ብላ አሳልፈው። ይታወቀኛል። ቀስ ቀስ እያየው አይደለም እያሳየኝ ውስጢ ወደ ኋላ ትንሽ፣ ወደፊት ሂድ፣ ወደፊት ሂድ፣ ሂድ፣ ሂድ ሂድ ሂድ ሂድ ቪዲዮ እስከሚከፍት ቪዲዮ ይከፍታል። ሂድ ሂድ ሂድ። አዎ፣ እሱ ጋ ትንሽ ወደዋል አርገው ትንሽ ወደዋል ትንሽ በቃ ቀጥ እዚህ ጋር እስኪ ቆይ አንዴ ላስረዳቸው ፖዝ አድርገው ውን እዚህ ጋ ላይ እያደረገው ያለው እያጫወተው ያለው ይሄ ባረንጓዴ ያለው ነው። ተረርተኛ ልደት ይህ ማለት እሱ የሚልከው ነው፣ ራሱ የላከው ነው። ወንድሜ የላከልኝ ወንድሜ እየደወለ ነው ብሎ ነው አይደል ያሰማው። አልተረዳችሁኝም? ራሱ የቀዳው ነው። ይገባኝ፣ አሁን ገባኝ። ራሱ ከዩቲዩብ ነው የቀዳው በዚህ በቀኝ በኩል ያለው ሰው ራሱ። አዎ፣ ራሱ ሪከርድ ያደረገው ትራክ ይላል ራሱ ከዩቲዩብ ከዩቲዩብ ቀዳውና ወይሶ ለሆነ ሰው ወይ ለሚስቱ ወይ ደግሞ ለሁለተኛው አካውንቱ ለራሱ ላከው። ከዛ እሱ ተደወለልኝ ወንድሜ ሊልክልኝ ነው ብሎ ከላይ ምንም ኮንቨርሴሽን ራሱ የለም አይቷል የለም ፕላስ ይወል ሁሌም ሁላችሁም ቴሌግራም ላይ እኮ ቼክ ማለት ትችላላችሁ። እናንተ የምትልኩት ነው አረንጓዴ፣ እና በዚህ ሳይድ የሚሆነው ይህንየዋ ህዝብ ይጫወቱበታል። ቴሌግራም ላይ ስትላላክ በቀኝ በኩል ያለው ምን ጊዜም እኔ ኮንኩኝ ይሄ የኔ ነው ማለት ነው። ይሄ ቴሌግራም ሜሴጅ ሲመጣል ወደ ግራ ነው የሚሆነው። የላኪው ሰው አሁን እዚህ ስክሪኑ ላይ እንደምታየት የላኪው በነጭ ይሆንና ወደ ግራ ነው የሚሆነው። ወይም ደግሞ ዋናው ሰው ለአንተ አንተ ደግሞ ለሌላ ሰው ስትልክ፣ እኔ አሁን ለሌላ ሰው ብልክ በቀኝ በኩል ይሆንና ልክ ልክ እንደዚህ ብሪን አይነት ነገር ይሆናል አሁን ይሄ ኤርሚያስ እሱ የተቀበለው ሳይሆን በቀኝ በኩል ያለው ለሁላችሁ የሚታያችሁ ምልክት አድርግ በስ አንድ ጠቁማቸው በጣት ጠቁማቸው አንድ ቢ እሱኛውን ሳይሆን ይሄኛውን ይሄኛውን አይደለም አዎ እሱኛው ይሄ ማለት ኤርሚያስ ደረሰኝ ያለውን ተላከልኝ ያለው ተልኮለት ይሄ እሱ ራሱ የላከውን ቴሌግራም ላይ በዚህ በቀኝ በኩል የሚሆን ከሆነ አንተ ስትልከው ነው። ወደ ወደዛኛው ውሰድላችሁ ያኛው ጋር ምልክት ወደዛ አርገው ጣትህን ወደዛ ስታደርገው ያኛው ደግሞ ሲመጣልን፣ መልክት ሲመጣልን፣ መልክት ሲመጣልን። ስለዚህ ኤርሚያስ ከፍቶ እያሰማን ያለው አሁን ልጁ ያሳያችሁ፣ በቀኝ በኩል ያለው ሚኒንግ ምንም አይነት ነገር አልተላከለትም ሱራሱ ሪከርድ ያደረገውን ወይ ለሌላ ሰው ልኮት፣ ወይ ወደ ሌላኛው አካውንቱ ልኮት ተላከልኝ ብሎ እያሰማን ሌላኛው ውሸት በዚህ ልክ በዚህ ርቀት ቤተ ክርስቲያንን ለማስጠላት መሄድ ማለት በጣም የሚያሳዝን ጉዳይ ነው። ስለዚህ ማሳየት የነበረበት ቴሌግራም ነው። እንደዚህ ነው የሚሆነው። ይሄ ከለር ነው የሚመጣው ሲል፣ ይሄ ከለር ማለት የላኪ ከለር ነው። አሁን አንተ ስለላከው ከለሩ እንደዚህ ሆነ። የኤርሚያስም እንደዚህ አይነት ነው ከለሩ። ያ ማለት ተልኮለት ሳይሆን እራሱ ለሌላ ሰው ልኮ ነው። አሁን እሱ በትክክልም ወንድሙ የላከለት ቢሆን ኖሮ ፕሌይ ማድረግ የነበረበት ነጩን ነው። ገባህ አይደል?

ማማተ ስለሆነ እቺ ውሸት ብዙ ሰው አላስተዋለት መሰለኝ በደንብ ወደ በኋላ እንግዲህ ሲመች ደጋግሙት ዜ በደንብ እንሄድበታለን ቅዱስ ቁርባን ላይ ስለሆነ እየዋሸና በዋነኝነት ውሸቱ እንዳለ ሆኖ ለማስጠላትና በጣም ሰዎች ቦታ እንዳይሰጡት ነገ እኮ የሚቆርብ ክርስቲያን እንዳይኖር ነው ይህ ሁሉ ልፋት ይህ ሁሉ ግርግር ነገ ከካህናት እጅ ከካህናት እጅ ነገ ሰዎች አምኖ ቅዱስ ቁርባን እንዳይቀበሉ ነው። ይሄ ሁሉ ውሸት የተከናወነ ያለ ነገ ቅዱስ ቁርባን የሚያቃልል ሰው እንዲኖር ነው። ነገ ወደ ቅዱስ ቁርባን ሰዎች እንዳይቀርቡ፣ ነገ ሰዎች መዳን እንዳያገኙ ነው ይሄ ሁሉ ስራ የተሰራ ያለው። በዚህ ምክንያት ታዲያ ሰው በዚህ ልክ የአንድን ትልቅ ቤተክርስቲያን፣ ቤተ እምነት በውሸት በተደራጀ መረጃ ራሱ በራሱ በሚልከው ሰነድ እንደዚህ የሞት የበሕይወት ያለን ሰው ሞቷል በማለት ቅዱስ ቁርባን ተበረዟል፣ የገደሉትን በቁርባን ነው ብሎ እዚህ ደረጃ የሰውን ስም የቤተ እምነትን ስም ማጥፋት ያውም ዶግማ የሆነ ትምህርታችን ላይ ያው እጅግ ዶግማ የሆነ ትምህርታችን ላይ የዘላለም ሕይወትን ይሰጣል ብለን በምናምኑት በቅዱስ ቁርባን እኛ እና ፕሮቴስታንቶች እጅግ በጣም ብዙ ሰፊ ልዩነት ሊኖረን ይችላል። ልዩነታችን እንወያይበታለን እንጂ ፕሮቴስታንትን ሃይማኖት አምጥተን እንዲህ ነው እንዲህ ነው ብለን ባልሆነ ነገር እየከሰስን በአምልኮታቸው በተለያየ አይነት ነገር ገዳይ ነው፣ ወደዛ ነገር እሱ እኛ ላይ ባደረገው ልክ አድርገን አናቅም። እኛ እንደዛ አድርገን አናቅም። እንወያያለን፣ በልዩነት እናወራለን፣ ባለን ሰፊ ልዩነት አዎ፣ ይሄ ግዴታ ተወያይተን እውነቱን፣ የሚያቅሰው ወደ እውነቱ ይመጣል። ከዛ በዘለለ ፕሮቴስታንት ኢቨን የጌታ አራት ብሎ የሚያቀርቡት መርዝ ነው ሰውን ይገሉበታል ብለን እናውቃለን። እኛ ከምንም ያዘጋጁት ከምንም ያደርጉት በቃ አምኖ የሚያደርጉት ነገር ነው፣ ለራሳቸው ነው። ይሄ ትልቅ ቤተክርስቲያን፣ ለዘመናት የጸናች ቤተክርስቲያን በውሸት እጅግ በጣም በተቀነባበረ መንገድ የቤተክርስቲያኒቷን ስም ለማስጠፋት ይህን ያህል ርቀት የሄደው ይህ ሰው ይህ ችግሩ ከግለሰብ ጋር ብቻ ሳይሆን ከታላቋ ቤተክርስቲያን ጋር ነው። እናም ደግሞ የተነሳው በጠላትነት ነው እንጂ በእውቀት ቤተክርስቲያን ያለ መወገድ ሳይሆን በጠላትነት እጅግ ልቡ በጣም የከፋ ነው። የከረፋ ልቡ የከፋ አንደበቱ የከረፋ ሰው ነው። እጅግ ሰቅጣጭ፣ በጣም ጥላቻ የተሞላ በጣም የተሰገሰገ ጥላቻ እልህ ያለበት እጅግ በጣም ክፉ ነው። ክርስቶስ ምስክር ነው። አንተ ፕሮቴስታንቶች ሁሉ አትወክል። አንተ በጣም ክፉ ሰው ነህ። ጨካኝ አረመኔ ሰው ነህ። እንዳንተ እንደዚህ ክፉ ሰዎች ካሉ እነሱን ትወክላለህ እንጂ ሌላውን ሰው አትወክልም። አንተ በጣም ጨካኝ አረመኔ፣ ቢቻልህ ቤተክርስቲያኒቷን በአንድ ቀን ብታፈራረሳት ደስታ ነበር። ቢሆንልህ በአንተ ወሬ ልክ ቢሆን ኖሮ በአንተ ንግግር ልክ ቢሆን ኖሮ ከዚህ በላይ ብዙ ነገር ባድረግ። ክርስቲያኖች ግን እግዚአብሔር ደግሞ በእንደዚህ አይነት እጅግ በጣም ወሳኝ በሆኑ ነገሮች ላይ ደግሞ ዝም አይል፣ ያጋለጣል፣ ያዋርዳል። ባደባባይ ያዋርዳል፣ ያጋለጣል። እና ይህንን መረጃ ያመጣችሁ ውሸቱን ያጋለጣችሁ ሰዎች ማለት ነው፣ እግዚአብሔር አምላክ ይባርካችሁ። አባታችን ቀሲስ ዲበኩሉ እግዚአብሔር ረጅም እድሜን ከጤና ጋር ያድሉት፣ ረጅም እድሜን ከጤና ጋር ያድሉት። በጣም ነው የምናመሰግነው። ሌሎችም ወንድሞች ይሄ ነገር እኔ ብቻ አይደለም ሌሎቻችንም በስፋት ልናወራበት የሚገባ ጉዳይ ነውር ስለሆነ ቅዱስ ቁርባን አማናዊ ነው የሚለውን ትምህርት ስትሸነፉ ማሳመን ሲያቅታችሁ ማስረጃ ማቅረብ ሲያቅታችሁ፣ በእንደዚህ አይነት ነገር ደግሞ መጣችሁ። በመርዝ ነው የሚሰራው ማለት ጀመራችሁ። ምን አይነት ጥላቻ ቢኖራችሁ ነው? ምን አይነት ክፉ ልብ ቢኖራችሁ ነው? ምን አይነት ጨለምተኝነት ቢኖር ነው? በህግ ያስጠይቃል። በትክክል አንዳንዴ ያው ጊዜ ምንድነው ጊዜ ሰጠው ምንድነው ይባላል። እንደዛ የሚባል ነገር አለና ብዙ ነገሮች ቤተክርስቲያኑ ፈትነዋታል። የበቀሉ ቅል ድንጋይ ይሰብራል እና እጅግ በጣም በጣም በጣም የሚያሳዝን የሚያሳዝን ነው። ሁሉም ነገር ለበጎ ነው። ይህንን የምትመለከቱ ክርስቲያን ወንድሞች፣ ሴቶች በእነዚህ በቅዱሳት ሚስጥራት ላይ የመጽሐፍ ቅዱስ ትምህርት እጅግ በጣም ግልጽ ከመሆኑ የተነሳ በማያሻማ መልኩ ግልጽ ሆኖ ስለተቀመጠ ግልጽና ግልጽ ሆኖ ስለተቀመጠ ይህንን ነገር በመጽሐፍ ቅዱስ እውነት ማሸነፍና ውሸት ማድረግ ስላልተቻለ አንድና አንድ አማራጩ ምንድን ነው ማለት ነው? ገዳይ ነው ብሎ ማስወራትና መዋሸት በዚህ ልክ የሚያምኑትን ሰዎች ወይም ደግሞ በዚህ ልክ ሊሰሙት የሚችሉትን ሰዎች ወይም ደግሞ የዋሁን ህዝብ መንዳት ይሆናል ማለት ነው። እግዚአብሔር ደግሞ ዝም አይልም ነው። ውሸት ልትቆይ ትችላለች እንጂ እስከ መጨረሻው ግን አትጸና። እውነት ልትዘገይ ትችላለች ግን አትደበቅም፣ ትወጣለች ፍረዛ እግዚአብሔር በራስ መረጃ። ዘመኑ የቴክኖሎጂ ነው። የምንፈልገውን ነገር በአንድ ቅጽበት ማግኘት እንችላለን። በህይወት ያለን ሰው ሞቷል፣ የላከውን ነገር ተልኮልኛል ብለህ ማምታታት በራሱ ምን ያህል ውሸት እንደሆነ ያሳያል። የአንተ ተማሪዎች፣ አንተን የሚያዳምጡ ሰዎች እንዴት እንደሚያሳዝኑ እንዴት በጥላቻ የተሞሉ ናቸው። ወደር የለሽ ጥላቻ ያለባ ያለበት አንተ ለቤተክርስቲያን ይውታ፣ ወደር የለሽ ወደር የለሽ ጥላቻ ከዚህ በፊት አባ ማን በሚባሉት ስንክሳር ላይ ባለው መጽሐፍ ዋሸ። ከዛ አክሊል ገብቶ ተወያየ። አክሊል ገብቶ ሲወያይ ዳሀ ጸልሳን ነው አልክ። እንደገና ደግሞ ሳትቆይ የተመለሰ በዚህ ጉዳይ መጣ። ምን ያህል ውሸታሞች እንደሆኑ እንድታወቁ ነው። አብረው ሲሰሙ ሲያጨበጭቡ ሲገረሙ የነበሩት ሁሉም ውሸታሞች። እኔ የምናገረው ነገር ሁሉንም ወክዬ አይደለም። እሱን የሰሙ እሱን ያገዙ አዎ ጎበዝ ያሉት እያንዳንዳቸው ግን እያንዳንድሽ እያንዳንድሽ ግን ያን ቀን ከጌታ ፍርዱ እንደምትቀበል ግን ማወቅ መቻላለት። ደሀ ጸለስንት አውቃ ያወራውን ነገር በፊት በፊት ኦርቶዶክሳውያን ፕሮቴስታንቶችን ይጠሏቸዋል፣ ያባሯቸዋል ነበር አል የሚባለው አይደለም። ፕሮቴስታንት አማኞች በተለይ አንዳንድ አገልጋዮች እጅግ በጣም ቤተክርስቲያኒቷን ይጠላታል። በቅርብ ማልነግራችሁ ብዙ ነገር አለ። ወደ ቤተክርስቲያን እየተጨመሩ ያሉትን ነፍሳት እንዴት እንደሚያስጨንቋቸው፣ በቻሉት አቅም በሥራ ገበታቸው እንዴት እንደሚያስጨንቋቸው ነግራችሁ። በጣም ቀይ ወራዳ የወረደ ሥራ ነው የሚሰሩት እንዴ! በጣም ነውር ነው። ማታም እገባበታለሁ። ላይቭ ቪዲዮ ያላችሁ ሰዎች ላኩልኝ። እያንዳንዱን በውስጥ እያንዳንዱን በውስጥ ላኩልኝ። ያላችሁ መረጃዎች ላኩልኝና ድጋሚ ላይቭ ላይ ብዙ ሺህ ሰው በተሰበሰበበት ማለት ነው፣ በጣም ብዙ ሺህ ሰው በተሰበሰበበት የዚህን ሰው የውርደትና ነውር እናሳየ፣ ሌሎቹም እንዲጠነቀቅ መወያየት ካለባችሁ በእውነትና መጽሐፍ ቅዱስን መሰረት አድርጎ አለቀ። ከዛ ውጭ የቤተክርስቲያንስ ማጥፋት አረመኔ በማስባል ገዳይ በማስባል ማንንም ማሸነፉ ማሸማቀቅም አትችሉም። እውነት ካለ በመዳን ጉዳይ መተ መወያየት። እኛ ከእናንተ ጋር የግል ጸብ የለንም። ሁላችንም ኢትዮጵያውያን ነን። አንድ ሀገር ነው ያለን። ከዛ ውጪ ያለያየን ሃይማኖት ነው ባለያየን ጉዳይ ላይ እናወራለን እንጂ ከዛ በዘለለ የየትኛውም ቤተ እምነት ጋር የግል ፀብ የለንም። የምናወረው በመረጃና በማስረጃ ይሆናል። እንዳንተ አይነት ግን እንደዚህ ጨለምተኞችና ጭፍን ጭፍን ጥላቻ ያላቸውን ሰዎች ግን በእንደዚህ አይነት መንገድ ሲመጡ እንዴት ማናገር እንዳለብን ደግሞ እናውቃለን። እንዴት ማናገር እንዴት ደግሞ መልስ መስጠት እንዳለብን እናውቀዋለን። በደንብ እንሄድበታለን ይህን ጉዳይ ይህንን ውሸትህን ይህንን የውሸት ክስህን ያደረከውን ሴራ በደንብ በደንብ ደግመን ደጋግመን ደግመን ደጋግመን እንሄድበታለን። እና ከአንተ ጋር የሚግተለተሉት ጨለምተኛ ፕሮቴስታንቶችን ደግሞ እነሱንም ደግሞ መልስ እንሰጣለን። በዚህ አጋጣሚ ነሩ እንደዚህ አይደረግም። በጣም ተጎድታችኋል ማለት ነው። እኛ እዚህ ሚዲያ ላይ ከእናንተ ጋር በምናደርገው ውይይት በጣም አዝናችኋል ማለት ነው። በጣም አቅቷችኋል፣ በጣም እጅ ሰታችኋል ማለት ነው። ይህ የሚያሳየው ያንን በጣም እጅ ሰጥታችኋል። በቃ የለም ምን አለ ቅዱስ ዮሐንስ አፈወርቅ፣ ሰይጣን ያለውን ጦር ሁሉ ወረወረ፣ ዝናሩ ሁሉ ተጠቅሞ ባለው ኃይል ሁሉ ቤተክርስቲያን ላይ ጦሩን ወረወረ፣ ጦሩን ኃይሉን ሁሉ ጨረሰ፣ ቤተክርስቲያን ግን ተሻገረች። ያላችሁን አቅም ሁሉ ስም በማጥፋት ጨለምተኛ ናት በማለት ጣዖት አምላኪ ናት በማለት ያላደረጋችሁት ነገር የለም የኛን ቤተክርስቲያን ልብስ በመልበስ ቤተክርስቲያን ውስጥ በመሰግሰግ በተሐድሶ እንቅስቃሴ በሚሽነሪ እንቅስቃሴ በግልጽ በውስጥ በውጭ በብዙ ነገር ተሞከረ የቤተክርስቲያኒቷን ስም ለማጠል በጣም በብዙ ግን ስቲል ቤተክርስቲያኒቷ እየተሻገረች ነው ትሻገራለች ሰዎቹም ደግሞ አይናቸው እየተከፈተ ወደ ቤተክርስቲያን ንብረት እየተጨመረ እኛ እናንተ በምትሄዱት ርቀት ልክ ሄደን አናውቅም ካህን አስመስላችሁ ቆብ አልብሳችሁ የመኖክሲ ልብስ አስለብሳችሁ ቢራ ሲይዛችሁ ፎቶ አንስታችሁ ይሄው የኦርቶዶክስ ጉድ ብላችሁ ትለቃለች። እስኪ የቱ ኦርቶዶክስ ነው የፕሮቴስታንት ፓስተር አስመስሎ ራሱ ይሄ እነዚህ ጉድ ነው ብሎ ሲሰራ የዋለ ኦርቶዶክሳዊ ያለ የለም። እናንተ አዳራሽ ውስጥ በመግባት ይሄ እነዚህ ጉድ እንደዚህ ነው ብሎ ወጥቶ የሚናገር ሰው የለም። እኛ ቤተክርስቲያን ቆብና መስቀል እያስያዛችሁ እያስገባችሁ ሰውን ለመበረዝ ምን ያህል ርቀት ነው ምትሄዱት? ምን ያህል ርቀት ነው ምትሄዱት? ምን ያህል ኖርም ይሄ ሁሉ የሚያሳየው መድከማችሁን አቅም ማጣታችሁን። በእርግጥ እዚህ ሚዲያ ላይ እጃችሁን ሰጥታችኋል። የለም በቀን በስነ ስርዓት መቶ የሚያወራ የለም፣ በመዳን ጉዳይ የሚወያይ ሰው የለም። ጥያቄ የራሳችሁ ወገኖች እንኳን ጥያቄ ሲጠይቋችሁ አንገበግቧቸዋል። አይደለም እኛ እናንተ ስንጠይቅ እኛ፣ ማንም ይምጣ ከየትም ቦታ ይምጣ ምንም ይዞ ይምጣ ጥያቄ እስከጠየቀን ድረስ ጥግ ድረስ በፍቅር እናስተምረዋለን፣ እንመለስለታለን። ከዛ ውጭ ለምንም እናደርገው ነገር የለም። በእግዚአብሔር ቃል ለመወያየት በሮቻችን ደጆቻችን ክፍት ናቸው። ግን ቤተ ክርስቲያን በእንደዚህ አይነት ውሸት የምትናገራት ከሆነ አልፋታህን አልፋታህን አንድ ቀን ደፍረ መወያየት ሳትችል እንደ ወንዶቹ ሚዲያ ላይ ከመጣህ ሳት ጀምሮ እንደ ሌሎቹ መወያየት አቅቶ በተቀመጥክበት ቦታ ቆመህ እንኳን ማስተማር ሳትችል 24 ሰዓት ገድል እና ድርሳን እያልክ ድርሳኔቷን እያዋረ ተሳስተ በአዲስ ኪዳን መጽሐፍ ከኦርቶዶክሳውያን ጋር መወያየት እያቃተ ጠብቀስ የሌላቸውን ሰዎች እያደናገር የውሸት ድራማ እየሰራ ይሁ ለዘመናት ኖርክ። ውርደት ነው፣ ነውርም ነው። በአንተ ምክንያቱም ሰፊውን የፕሮቴስታንት ህዝብ ከኦርቶዶክሱ ህዝብ ጋር ባታጣላ መልካም ነው። አብረው የሚኖሩ ብዙ ኦርቶዶክሳውያን አሉ። አንተ ውጭ የሆነ ወሬ እዚህ ጋር ካሉት ሰዎች ጋር ፀባት ትቀስቀስ አንተ በምታወራው ውሸትና ስም ማጥፋት እዚህ ሀገር ውስጥ በሰላም የሚኖሩ ኦርቶዶክሳውያንና ፕሮቴስታንቶች እንዲደባደቡ፣ እንዲባሉ አታድርግ። ከቻልክ እውነትን ስበክ። ከቻልክ በመረጃ አውራ። ከቻልክ በስነ ስርዓት ቁጭ ብለህ ገብተህ ሰዎች በሚያደርጉት ዊት መውያይ እንደዚህ ተዳፍረ ስትመጣ ደግሞ እግዚአብሔር ያዋርዳል። አንድ ኦርቶዶክሳዊ ሰሞኑን ራሳችንና አጀንዳችን ይሄ ነው፣ በቃ አለቀ። በየትኛውም ቤት በየትኛውም ቦታ ላይ ሊወራ የሚገባው የዚህ ሰውዬ ውሸት እና የዚህ ሰውዬ ክፉ ድርጊትና ምን ያህል ለቤተክርስቲያን ጥላቻ እንዳለው በየሰዓቱ የምናወራው ይሄንን ነው። እስኪ ሰለች ድረስ እስክታፍርበት ድረስ ደሞ አንተም ሰው ሆነ ሰዎች ንሳግው ምናምን ምናምን ምናምን አሳፋሪ ቢዛብየር ይቅር ይበል። ስማ ውሸት ወደ ልጆች አያጋባባቸው በጣም ነውረኛ ሰው ነው፣ በጣም ነውረኛ። እና ይህ ነው ምለው በደንብ ማታም በደንብ ነው ምገባበት በዚህ ጉዳይ በደንብ በደንብ በደንብ በደንብ በደንብ ምክንያቱም በማይደፈረውእና በማይነገረው ነገር ነው ይመጣ ነገ እኮ ሰው ሲያስቀድስ እኮ ቅዱስ ቁርባን ለመውሰድ እኮ እንዲሳቀቅ ሊያደርግ እኮ ነው የሰውዬው። ነገ እኮ ህጻናትን አምጥተን ስናቆርባቸው እኮ እንዲፈሩ ሊያስደርግ እኮ ነው። ነገ እኮ የሚቆርብ ሰው እንዳይኖር ሊያደርግ ነው፣ በውሸት ድራማው ማለት ነው። ምን አይነት ውሸት ነው? ምን አይነት መቀደድ ነው? ምን አይነት ጥላቻ ነው? በእርግጠኝነት የወደቀው ሰይጣን 95% እሱ ጋር ነው ያለው። ጅማ በዚህ ልክ ልክ እንደዚህ አይነት ውሸት እና ንግግር ከጤነኛ ሰው አይሰማም። እንደዛ ነው። ተመልሰን እንገባበታለን ማታ